ምምራትን የወዝ ብዙ እጫወታለሁ አንዳንድ ደግሞ ብዙ ጊዜ ው ብዙ ቋንቋ ስለማንቸው የሶስት ወር የሁለት ወር ደግሞ መዳሞች ይቀሙኛል። ከዛ ደግሞ እጃዛ ቤት ይጠራቀምብኛል። እንደዛ እያልኩ ደግሞ ትርፍ የምትኖረኝ ነው ወዲያ አገሬ እየላኩኝ ሁለት ሺህ አስራ ሰባት ላይ ቦታ ገዛው። ባት ያችን የላኳትን ብር ማለት ነው። ከዛ ልጅ ከአባቱ ጋር ነበረ የሚኖረው እንጀራ እናቱ አልመቸው ስትል ወጣ። ሀሳቦቱ ያንን ቦታውን እንዲገዛው ብር ነበረ የነበረ ብር ብር እሺ፣ አታልቅሽ። አሁን እኛ እኮ ልናግዝሽ ነው፣ ግን ምንድን ታቀላሽ። መጀመሪያ ተረጋጊ፣ ወደ ራስሽ ተመለስሽ። አንቺ የምትፈልጊውን ነገር ለማድረግ ከአንቺ መረጃ እንፈልጋለን። ለዛ ነው እንጂ ችግር የለም። አንቺ እናትነሽ በምንም አይነት መንገድ ልጅሽ እንኳን በሕይወት ሳይኖር ቀርቶ አይደለም በሕይወትም ብንኖር እናግዝሻለን። ችግር የለም። የማገዝ ችግር የለብንም፣ ግን ከአንቺ መስማት ስላለብን ነው። ተረጋጊ። ከዛና ስጪ ሲለኝ የለኝም ብር። አሁን ቦታ ገዝቻለሁ፣ ስራ ፈትቻለሁ፣ ስራ ልግባና እሰጥሀለሁ አልኩት። ከዛ ስድስት ወር ስራ ተፈትቼ ተቀማጥኩኝ። ከዛ መስከረም ላይ ጠየቀኝ ብር። ስልክም ግዢልኝ፣ ቤትም ተከራይልኝ፣ እና የምበላውን የማመቻችልኝ፣ የምበላውን ዝም ብዬ የት ምን ያለሁት? ካለበለዚያ ልሄድ ነው እዛ ጦርነቱ አለኝ። በወሎ ልሄድ ነው አለኝ እዛ ሲለኝ፣ አሁን ስድስት ወር ሆኖኛ ስራ ፈጥተው ምንም የለኝም። አንድ ወር ብቻ ጠብቀኝና ስራ ገብቼ እሰጥሀለሁ ስለው

እስከዛሬ ቲክቶክ ተጠቃሚ አይደለሽ? እጠቀማለሁ ግን አዛሃዲሃኑ ጀምሬ እንደም ፌስቡክ እገባለሁ፣ ቲክቶክ ላይ እገባለሁ፣ ዩቱብ ገብች እንትን የታኖች ተከታት እያያለሁ። በቃ ከዛሬ የነገኝ ልጅ ነው እያልኩ ዝም ብዬ በጭንቀት ሁሌ ስፈልግ ስፈልግ አጋጥሞኛል። ያቅም ትናንትና አሉ ዝም ብዬ ድንገት እስክሩን እያረኩ ሳይ ማየሁት ከዛ ረከው ልጅ ወዲያው እንደሄደ ኑሯ ላይ ሞተው። እሺ አንቺ የልጅሽ ፎቶ እና ከዚህ በፊት የልጅሽ ፎቶ አለሽ፣ እህቴ ቤተሰብ አለሽ። ብዙ አላማ ይዘሽ ነው ወደዚህ የመጣሽው። የእድሜ ልክ ሀዘን ነው የልጅ ሀዘን። የእናት የአባት የእህት ወንድም ሀዘን የእድሜ ልክ ነው። አሁን ስሜታዊ ሆነሽ ሳታውቂው የማይሆን ውሳኔ እንዳትወስኝ። አይዞሽ። ይኸውልሽ ልንገረሽ፣ አላህ ጽናቱን ይስጥሽ። እንዳሰብሽው አትሊስት አላማሽን አሳክተሽ እጅሽ ላይ የሆነ ነገር ይዘሽ ቀሪዋን ነገር ልጆችሽን አሳድገሽ ቤተሰብ እረግተሽ ብትሄጂ እዚህ ድረስ መጥተሽ በጎዶሎ ከምትመለሽ አሁን ያለሽበት ሀዘን መቼ እዛ ጋ ደርሽ ነው የሚያሰኝሽ፣ አውቃለሁ ግን ልቦ እያወ ዝም ብለሽ ደግሞ ይቆጨኛል። ወላሂ ባይቀበር ለቀብር ቢባልና ሮጠሽ ብትሄጂ እኔም ደጋፊሽ ነበርኩኝ። ግን እሱ ወደ ዋናው ቦታ ሄደዋል፣ ተቀብረዋል። ሄደሽ ምንም የምታመጪው ለውጥ የለም። አላህ የፈቀደውን አድርጓል። አንቺ እኮ በታማኙ እጅ ላይ ነው ያደረግሽው፣ ልጅሽን ጎረቤት አላስቀመጥሽውም። አባቱ ጋ ወይ እናትሽ ጋ ወይ አክስትሽ ጋ አይደለም፣ ታማኙ እጅ ላይ ነው ያደረግሽው። ወደ ራሱ የወሰደው ልጅ ነው። ለሱ የሚያስፈልገው የአንቺ ጸሎት ብቻ ነው፣ የአንቺ ዱዓ ብቻ ነው። አላህ ብርታቱን ይስጥሽ። ወላሂ ያለሽበት እንምጣ፣ እኛም አብረንሽ እናላቅስሽ፣ ይውጣልሽ፣ እናስተዛዝንሽ እኔ ብቻዬን እንደ ባዶ ቤት እንደ ቁራጮኬ የቀበልኳቸው የቀበርኳቸው ልጆች አሉ። የሚሰማሽ ስሜት ወላሂ ይሰማኛል። ሎኬሽን ላኪልኝ ነገ ምጣጅ ጋር ይውጣልሽ። ና ከተራስሽ ሰው ጋር ው ከራስሽ ሰው ጋር ኡ ብለሽ ሲወጣልሽ ይወጣልሻል ግን ነገ እዛ ሄደሽ እጅሽ ባዶ ሲሆን የእሱን ማጣት፣ የእጅሽ ባዶነት ወይ የልጅሽ የቤተሰቦችሽ እጅሽ መስተባጎል ይቆጭሻል። ያ እንዲሆንብሽ፣ ሁለተኛ ሀዘን እንዲሆንብሽ ስለማልፈልግ ነው ይህንን ምልሽ እምታመጪው ለውጥ ቢሆን እኔ አይዞሽ፣ ነገ እኛ እንምጣች ጋር አትቸኩይ፣ እኔ ጋር አትቸኩይ። ወላሂ የባሰ ቅጥል ነው የምትይው፣ በሀዘን ላይ ሀዘን። የትኛው የሀገራችን ሰው አንዴ በባህር አንዴ በበረሃ አንዴ በምን እያለ የሚወጣው ወዶ ነው? እንደ ስንት ነገር ስላለብን እንደ አገራችን። የትኛው ሰላም ነው የሚወስድሽ ወደ እዛ? ያው አንቺ እያለሽበት አካባቢ የትኛውም ያጓጓ ነገር ቀሪዎቹን አግዢኒናት አላህ ልብሽን ያስፋልሽ፣ ሆድሽን ያስፋልሽ።

እነሱ የሚያሉት ማሚ ያደክ ነው ብት መጣም ምንም ምነው እዛ አስተዛዝኗት። አዎ እኛ ሂድ ሳሪ፣ ተሰብስበን አለክት ይውጣላት። እዚህ ሀገር እኮ የማይወጣልሽ የሚያላቅስሽ ስለሌለ ነው ሳሪ። ወላሂ ይሄ ነው ችግሩ። እንሂድላት፣ ትረጋጋ፣ ወደ ራሷ ትመለስ። ምክንያቱም እቺ ሁሉን ያጣት ሆናለች። አልቀመረቸ ቀብራ ቢሆን ኖሮ አንድ ነገር ሰባዶ ሚዳረጌት ነው የምትሄደው። ለባሏ፣ ለልጆቿ፣ ለቤተሰቦቿ፣ ለአላማዋ የቻለችውን ያልትነው አላህ ጋ አስቀምጥሽ ላላ ዱአ ማድረግ ሰላም፣ ሰላም ውድና የተከበራቸው የዚህ ቤተሰቦች፣ በጣም ያሳዝናል። እንግዲህ እህታችን እንደምትዋት በስደት ልጇን አታለች ማለት ነው። ያሁም ያየችው ቲክቶክ ላይ በጣም በሚያሳዝን ሁኔታ የልጇን መሞት፣ ከሞተ ቆይቷል። እንግዲህ ቲክቶክ ላይ ማየቷ በጣም ያሳዝናል። ቤተሰብም ሳይነግራት በአሁን እኩ በጣም ተበላሽተናል። ያሁን ዘመን እውነት ማንም ሰው ሳይናገር ማንም ሰው ለሷ ሳያስረዳት እራሷ ቲክቶክ ላይ እየፈለገችው ልጄ ምንኑ ይሆን እያለች በየቀኑ እየፈለገች እያለ ቲክቶክ ላይ ግን እንደ ሞተ አየች ማለት ነው። እናት ልቧ ተሰብሯል። በጣም ያሳዝናል ከሚባለው በላይ ከእንደዚህ አይነት በስደት አይደለም ልጅን፣ እኔ እንጃ ጎረቤትን ማጣት በጣም ያማል። የምታውቁት ያሳደጋችሁት ውሻ እንኳን ሲሞት አንጀታችሁን ይበላል። ስደት ላይ ሆናችሁ የማንንም ክፉ አያሰማችሁ። እንኳን የልጅ ቀርቶ የትኛውንም ቤተሰብ አያሰማችሁ። ሞት ያሳዝናል በጣም ልቧ ተሰብሯል። የኔ እናት አልቅሳ እንኳን አይወጣላትም። በጣም ነው የሚያሳዝን እውነት። ዘመናችን ተበላሸ ዘንድሮ እውነት ማለት እናንተ የልጃችሁን የቤተሰብን ሞት ፌስቡክ ላይ፣ ቲክቶክ ላይ ነው የምታዩት እንጂ ሰው አይነግራችሁን። በስነ ስርዓት አትረዱ ስማ